የአንቺ ካሜራ ላይ ነው ያለሽው? አዎ። ማነው መርዝ ሚያበላይ? ኦኬ፣ አርዝም በይ አንቺ። አይ አታደርጊም። ኦኬ፣ ልጅ በቃ አንድ ወር ድረስ ተይልኝ በቃ። ከአንድ ወር በኋላ እስከ አመት እዚሁ ትመጣለች እየተመላለስሽ፣ ባል ቤት ነው። እስከ አመት ባል ቤት ነው።

እናቴ በእኔ ነው እሺ። ሳምንት ሁን ደግሞ ሳምንት ሰላም እንዲህ ናችሁ፣ ደህና ናችሁ ወይ? አለን አለን፣ ያው ከአራስ ቤት ልጃችንን ይይዘን እናቴ ሰላም ላችሁ السلام عليكم ورحمه الله وبركاته ልጆች لجوچ እንደት ናችሁ፣ ሰላም ናችሁ ወይ? ሰላማችሁ ብዝት ይበልልን። ይህው ወይዘሮን ማማ ጨቤ ከአራስ ቁጭ ብሏል። ይህው ቤታቸው ገብቶ አንተም ደግሞ ለዚህ አብቃችሁ። ስለ ጸሎታችሁ ደግሞ እናመሰግናለን። ስለ ዱዓችሁንም ደግሞ እናመሰግናለን። ለእናንተም ደግሞ እንዲውቁ የሆነው ልጅ ስጣችሁ። አሚን፣ አላሁም ሰሊ አሚን። አይላም ማለት እና አላችሁማ፣ ዛሬ የባለቤቴ እናት ትንሽ አስደበርኳት። ማለት ስንወጣ ምናምን አልነገርኳትም ከሆስፒታል ማለት ነው። እና አሁን ትመጣለች ቤት በቃ አንዳንድ ነገር ምናምን ከእሷ ጋር አውርተናል። እኔ ምን ብዬ ለእናቴ እነግራታለሁ ብዬ አልነገርኳትኝም ማለት ነው፣ እና ቆይ፣ ምንድን ነው ለእኔ የምንነግርኝ ማለት ከበደኝ። በቃ እንዴትን ማስረዳት እንዳለብኝ አላወኩም። ምንድን ነው እሱ የሚከብድ። በቃ ከራሷ ከአንድ በቷል ቢሆንም ለአንቺ የልጅሽ ስለሆነች ለእኔ ደግሞ በአስ ስለሆነች፣ አንቺ ደግሞ ለእኔ ነገርኛል። አንቺ እንደዛ አይባልም። አሁን በአድ ምናምን የለም። በቃ ሁሉም ነገር በይቅርታ ተሽሮ ሰላም ጠረን ምናምን እዚህ ጋር የደረስን ሰዎች ነን አደለ? እርቅ መጥቷል አደል? ለዛ አሁን በአድ ምናምን የሚለውን ነገር ተይና በዚህ ልጅ ምክንያት ደግሞ ተዛምደናል። መዛመድ ተዛምደናል። አሁን እኮ ያልሽው እናቴን ፈራኋት። ምን ብዬ አስረዳታለሁ ላልሽው ደግሞ እሷ ልክ አንቺ ነሽ ለን የምትቀርብ ነገር ይኛል ለማረቅ ፈልግ እ እሺ ያም ሆኖ ሳለ ማለት ነው አሁን እኔ በቃ ከበደኝ ማለት አከራካሪ የሆነ ነገር ስለሆነ እዚች ጋር እንዲህ ነው እንደዛ ነው ምናምን ማለት አልፈልግም፣ እና አንቺንም ማሳዘን አልፈልግም። ራሷ መታ ያለችኝን ያወራነው ምናምን ነገር ብትሰሚ ደስ ይለኛል። እና ውዶችዬ፣ ሁላችሁም ይሄ ነገር ምንድን ነው ብላችሁ እንደምትጠብቁ ተስፋ አደርጋለሁ። ወይ ሲቀጥል ደግሞ ቡና ምናምን ነገር እያልን እዚች ጋ ደግሞ አሁን ልንገርሽ በቃ እኔ ከአንቺ መስበት በኋላ እሷ መጥታ ብሰማ ይሻለኛል ከግፊቱም ደግሞ ስላራቅሽ ልትናደጅም አልፈልግም። ስትመጣ በቃ ዛ ምን እንደሆነ ሰማዋል እኮ እንደዛ ነው በቃ ወስና እንደዛ። እና ውዶች ቡና ሻይ ያለን ስትመጣም ነው፣ ከእሷ ጋር ደግሞ እንገናኛለን። አብሯችሁን ሆኖ ላይክ፣ ሼር፣ ሰብስክራይብ አድርጋችሁ ለምን ስለምትከተሉን ከልብ እናመሰግናለን። እንግዲህ እኔ እኔ ላይ የደረሰው በርች ነው እናንተ ቤት የሚግባ ማለቴ

እና ውዶችዬ ተመልሰን መጥተናል ቡናችንንም እንደዚህ ቀረብ ቀረብ አድርገናል እና እነ ደውላለኝ ግቢ መጣሁኝ ሰላም ነሽ ደህና ነሽ ሰላም ነው እንዴት ነሽ ሰላም ነሽ

ጭ ብለሻል። ምነው እናንተስ አትነግሩኝ? ምነው አትቶኝ ልቋስ ለልቋስ ወጣ ተብሎ አይነገርም? እንዴት እንዴት፣ ምን ማለት ነው? እኔ እየጠበኩኝ እኔ እኔ እንጃ፣ ምን ናች? ምን አውርታን ነበር? ቾከልን ምናምን ፈለገች አኩሉ ተዘጋጅች። እየጠበቅኩሽ የት ሄድክ? ምንድን ያወራ ነው እኮ ያወራ ነው ለእናቴ ራሱ። እንዴት ብዬ ነግራት? እንዴት አወራን እኮ፣ ነግረናቸዋል እ ምን አልነገርኳትም። አራኔ ነግር ያለው አውርቻ ነበረ ለምንድን ያልነገርሻቸው? እንደ አዲስ ነገር እና አሳምኛቸው። በቃ እኔ ከበደኝ። እንደውም አሙስ ምናምን ትወጣለች። አላላችሁም ነበር እኮ? በቀደም ስመጣ አሙስ ነው የምንወጣው ይመስለኛል አለችኝ። በዚያው ይዣት ወደ ቤት ልሄድ ነበር። አመጣል ወደ እራሴ ቤት ነው። ምንድን ነው ያወራነው? ምንድን ነው ያወራነው? የመጀመሪያውም ማላረስኳት ምን ችግር አለው? አረርሳት አለ ልጄን፣ የጎረቤቶቼን ቅስም ልስበር ብዬ ደስተኛ በሆንኩበት ሰዓት፣ አሁንም ማፈር ያልታረጉኝ። ሌላ ቀን ደሞ ተሽጃታለሽ እኔን ለጎረቤት ምናምን እንዲህ አሉባልታ አይደለም አሉባልታ አይደለም። ገብተው ያቦኩትን ያክል እንዲያፍሩ ፈልጌ ነው። ይፈሩ በቃ ልጄ ነሽ። መጀመሪያም እነሱ ገብተው ነው ጉድ ያረጉ። እኔ አልፈልግም። አሁንም ልጅሽ ነው የሄደው። አንቺ አሁን ሶስተኛ ዙር ስትወልድ ማለት ነው። ትውለድ፣ ሶስተኛም አራተኛም ትውለድ፣ በሰላም ትውለድ። ይሄ ለሳምንት ለሳምንት የመጀመሪያው ለሳምንት አሁን ልለምናችሁ እና ለሳምንት እንደዚህ ብሎ ነገር የለም። ይሄ ጌታ አገር ያለ ነገር ነው። ትናንት ገባች፣ ዛሬ እንደዚህ ንገሪው። ለመላክም ንገሪው ይፈቅዱልሻል ወይ ስለኝ። አውርተናል አይቻልም። አይሆን ነገር ነው አይደለም፣ ለእሱ እራሱ በጣም ደስ ብሎት ውይ ልጄ። አይደለም ለአባትዮው ማለት ነው። ለመላክም ብነግር እኔ መስማይ ጠጥ ምን ችግር አለ? የልጄ ሚስት የልጄን ልጅ የዛን ሆስፒታሉ እንዳንረብሽ ግፊቷ ከፍላል

ሲቀጥል ደግሞ አሁን እኔ በንግግር ፍቱት ነገሮች ማለት ነው። አይደለም አወራን ጨረስን እኮማ። እሱን ከኔ ጋር ነው ያወራሽ እንጂ ለምን አልነገርሻቸውም ታዲያ? በዛች መሃል አታሳምኛቸው። ምን እሺ? ምን

እንዴት በቃ እናቴ እኮ ለቆላ ትናንት ሸኝቶኛል እኮ ልጁን አቅፎ ለነሰረኝ። ይዣት እመጣለሁ ስለው እሺ ነው ያለኝ ደስተኛ ሆኖ አስጠራሁት። ሚት ላይ ያለ ሲጨናነቅ ሂደ ተኝተ አድረህ እና ብዬው ላኩት። ትናንት መጣ፣ ልጁን አቅፎ ወጣ፣ ለእኔ ሰጠኝና በሰላም ግቡ ብሎ ሸኝቶኛል። እሱ ራሱ ደውሎ እንዴት አልጠራኝም ታዲያ? እኔ ይሄ ነገር ምን አልሽም የሚባል ነገር እንዳነግራታችሁ፣ እንዴ ምን ነው ወጥቶ እስከ ሸኘሽ ድረስ እኔ እንዴት ነው እንዳት ነግራ እሺ ምን ልበል ታዲያ ስለው ስልካን ሰራለት ምናምን ሊሆን ይችላል እንጂ እኔ እንዴት ነው እንደዛ አመለው አረቀ ምንድነው? እኔ አሁን እኮ እሷን በታሳምኝልኝ እኔ ፍያ ፈቃደኛ ነኝ። ምን ችግር አለው?

አንድ ወር ድረስ ተይልኝ በቃ። ከአንድ ወር በኋላ እስከ አመት እዚሁ ትመጣለች። ልብስ የተመላለሱ ባልቤት ነው። እስከ አመት ባልቤት ነው እኮ። ዛኔ ባሏ ቤት ምትገባ ኮ ነገ አይደለም ኮ። ተመላልሰን ማድረስ እንችላለን ሁለታችንም። አሁን ግን ደስተኛ ነው። ደስተኛ ላርጋት ይዣት አይሆንም ብያለሁ። አረ፣ እኔ ይዣት ልሄድ ነው የመጣሁኝ። አረ አረ፣ ተለመኑ አይሆንም፣ አይሆንም፣ አይሆንም፣ አይሆንም ተባለ። ምንድን ነው በቃ ነገርኩሽ እኮ ሁለት ወር ነበር፣ አንድ ወር ቀነስኩልሽ። አንድ ወሩ ትቀመጥ። ጋዜጣ ዛሬ ዞር ብዬ እኔ ልጄ ነች አለልም ለእኔም ዛሬ እሷ ከአንቺ ተስማምታ ብትሄድ በቃ በቃ አንድ ወር

በቃ፣ አሁን ተስማሙ ወይ? የሆነ ሌላ ሽማግሌ ይግባ መሀላችሁ ላይ? ወይ እዛም እዚህም ማለት ጨነቀኝ እኮ ጨነቀኝ። ምንም አትረዳኝ እሷን ማስቀየም ነው የሚሆንብኝና እኔ ደሞ እስቲ ደሞ ትንሽ ቆይ ማ በጊዜ በጧት ነው በማታ እንደሆነ አይደለም

ዝም በይ፣ ተብላሽሽ ነው መጣችሁ። አረ ዝም በይ፣ እንደዛ አይባልም። ቢያንስ ካሜራ ላይ ነው ያለሽው። አማን ነው መርዝም ያበላይ። አረ ዝም በይ አንቺ፣ አያታድርቆ እስኪ እናቴ፣ ወይ ትርፋብ ልቻ ተጨናነቀችብኝ

ትበላለች በኋላ፣ ሰው አትለምት። በኋላ ምን ችግር አስቀምጠሽም፣ ትሄጃለሽ። በጀበት ጎርስ ምን ችግር አለው? በመጉረሱ ነው የምታመጣ? አዎ ደስ ይለኛል፣ ውስጤ ደስ ይለዋል። እሺ፣ ቆይና በኋላ አብልተሽ ትሄጃለሽ። እረ እባክሽ፣ ይዘሽ ትሄጃለሽ። እረ እባካችሁ፣ አሁን እስከ ነገሩን አታበርቱብኝ። እረ ጉድ እኮ ነው። ይዘሽ ትሄጃለሽ። እሺ፣ መገበን ተብላ ነው ጉዱ

አልቻልኩም እኮ ንላ እኮ አሳምኝ፣ እናትሽን አሳምኝ አሳምኝና፣ እሱም ይጠብቅሻል። እሱ ለቀቀሽ እሺ እንደማይሉለት ገብቶታል እኮ ነው፣ አውቋል። ልጁ ሁሉም ቅድሚያም አውቋል፣ እሺ እንደማይሉት ግን እኔ ይዣት እመጣለሁ ስለው ምን ያክል ደስተኛ እንደሆነ እኔ የሚያውቀው ፈቀደ የእሱን ድስታ ለምን ሊሰጠኝ? ትላንትና ሸኘን አሁንም የተባረከኝ ልጅ ግን ስላከበራችሁ ነው። ሚስቴን ልጅ ወደ ቤት እሄዳለሁ ማለት ይችል ነበር እኮ ግን የእናቷ ቤት ትግባና አንድ ቀንም ሁለት ቀንም አርፋ ትመጣለች ነው ያለኝ። እኔ ደግሞ እንዴት አልኩትኝ። ተይ ማሚ፣ እንደ ትላንትናው ነገር እንዳታነሺ። ዛሬ ሰላም ወርዷል አለኝ

ለጉራሽ ጉራሽ ቡናውን እንጠጣሽ ቡና ፈላችሁ፣ እግዚአብሔር ያክብራችሁ። አክብራችሁ ጠበቃችሁኝ አይደል? እሱ እኔ እንደ እንግዳ አልታየሁም፣ እንደ መንገደኛ እንግዳን ያያችሁኝ ያ ነገር ይቅር ተባብለን ነበር መቅረት ግን እንዳልቻለኝ ነገሩ አንቺ፣ ምን አጠፋሽ? በአንቺ ምን ይፈረዳል? በአንቺ የፈረደ እናት ፍርዱን ይውሰድ። እናት እኔ፣ አንቺ ምን ታውቂያለሽ? አንቺ ምንም የምታውቂው ነገር የለም። እኔ ልጠመድ፣ ዛሬም ነገ፣ እኔ ልጠመድ። ለምን ትጠመጃለሽ ታዲያ? ምግብ ላጉርሰሽ እኮ። ላጉርሳት፣ ፍቃደኛ ሁኑልኝ። ካላመማት ትብላ። እሱ ካላመማት ምግብ እንትኑን ግፊቱን፣ አሁን በላች እኮ